እናቴ የለኝም አላለችሽም። እናቴ ሞታለች አላለችሽም። ክርስቶስን እናትለኛ እኔ ይኸው በህይወት አለሁ። ይኸው ፍረዱልኝ። ች ቀጣ ፊሌባ ከሰማይ የወረደች ሰይጣን አለው እኮ እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረች ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ወይ ይሆ እሺ፣ ጠይቀኝ ሚኪ ማለት ከዛሬ አንድ አመት ከሁለቱም ከሦስት ወር በፊት ማሂ ጋር እንደሚተዋወቅ ሰብትሻል አይደል አሁን እናንተ ስትሉ ነው የሰማሁት ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር ምክንያቱም ማይና ኦኬ፣ ልመልስልህ እኔ እና ሚኪ እንደ ማንኛውም ቲክታክር በቲክታክ ላይ እንታዋወቃለን፣ ፎሎ ተመላልሰናል እና የመጀመሪያ ጊዜ ዱባይ ሲመጣ ታስታውሳለ። እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ ልሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ፣ ድሮ ማለት ነው። አንድ ቀን ከዛ በኋላ ደግመን አልተገናኘንም። ስልክም ተለዋውጠናል፣ አውርተን አናቅም ከዛ ውጭ የሆነ ሰዓት ላይ አውርቼው ነበር፣ ጌም አብረን እንጫወት ብዬ። ከዛ ውጭ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር፣ ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው፣ ጎንና ለጎን ተ የሚላጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኛ አታውቅም። ለሀቅ ከሆነ ማን ነው? ፋሲ ለአንቺ ጥያቄ የምጠይቅሽ ነገር አለ። አርባ ስድስት ሺህ ምና ሪያል ተበልቻለሁ ብለሽ ነበር አይደለም? እና አንቺ አሁን አርባ ስድስት ሺህ ተበልተሻል። አንቺ ጥያቄ የምጠይቅ ከዛም በላይ ነው እርግጠኛ ነሽ ተበልተሻል ያውልቅ እኔ ርስት አለኝ ሁሉንም ሳይሆን የተወሰነውን ርስት አለኝ። የተወሰነውን መታሁን እኮ ይኸውልሽ፣ ልለያቸው አልቻልንም። አሁን ኪም ነዛ ሲመጣ እኔም ተታልዬ ተባል ተበልቼ ነው አስጨርሰኛ። እኔም ርስት አለኝ ስትሺ ተበልቼ ነው ትያለሽ። እና እውነተኛውን እና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን አምሳ አርባ ስድስት ሺህ አይደለም አስር ዶላር እንኳን የተበላብሽ አትመሲም። ከሁኔታሽ ሁሉ ያስታውቃል። ፈገግ ያለቀሱ ሰዎች፣ የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ የተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ ተብልቻለው ብት የማይመስል ነገር ይመስለኛል። ለእኔ ሀሳብ እነቱን እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክልመልስልክ እሺ፣ ጠየቀኝ እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ፣ ወደ ህግ ሄጃለሁ፣ በህግ ይዣለሁ፣ ሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ ኡ እርዱኝ ማለት የለም። ለምንድን ነው ቪዲዮ ያልሰራሽ? እኮ እኔ ምናልባት ትመልስልኛለሽ። ቪዲዮ አለመስራቴን ከምን እርግጠኛ ነህ? ከአካውንቴን አይታ ማለቴ

ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው። ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንት ላይ ግባና፣ ሲቀጥል ደግሞ መክሰስ አለ። መክሰስ የጠኔን ጠይቀኝ፣ ፋይል መክሰስ አለ። ሚኪኮ የሰራው ቪዲዮ ይኸውልህ። እኔም እኮ እንደማመጣ፣ እኔም እኮ ጠየቀኝ፣ ልመልስልህ። እኔም እኮ ቪዲዮ ተሰርቻለሁ እንደተበላው ግን ወጥቼ የተለ የተለ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው እኔ የምከፍለው ብር ነው። ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ ኡኡ፣ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው ማንንም ሰላም ሳላማራሴሲቀጥል ደግሞ ስለእኔ ማክሰል የሚችለው መረጃ ሲኖርክ ነው ገባግግንኙነታችሁ ከመሀል ቤት ጋር የእናቷን የበለጠ ነው ግንኙነት ሻንችል አዳምጠኛ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዛ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ።